ታላላቆቹ የአውሮፓ ክለቦችን የተመለከተም ዕለታዊና ወቅታዊ ጠነቅሮችን ከምታደምጡበት የዩቲዩብ ገጻችን ለዚህ ሰዓት በርከት ያሉ ስፖርታዊ መረጃዎችን ይዘንላችሁ መተናል። አንድ የአገር ቤት ጉዳይ እናስቀድማለን። በባህር ማዶ የመረጃ ክፍለ ጊዜያችን ከታላላቆቹ አምስት የአውሮፓ ሊጎች አራት ለየት ያሉ ክለቦችን እናነሳለን። ከዚህ ውስጥ የፍራንስ ሊጋን ብቻ ነው የማናካትትበት፣ ምክንያት አለን። በፍራንስ ሊጋ ግን የባሊዮን ዶር አሸናፊ ዴምቤሌን በተመለከተ የተለየ ጥንቅር ይዘናል። ከዛ ውጪ በዝውውር መስኮቱ ላይ ትልልቅ ዜናዎችን እየሰማን እንገኛለን። የዝውውር መስኮቱ ዝግ ነው ግን ከወዲሁ ስራዎች የተጀመሩባቸው ትልልቅ ዝውውሮች አሉ። ባርሴሎናን በዚህ ረገድ እናነሳለን። በሪያል ማድሪድን በኩል ተጨማሪ ቡድን ዜና እናነሳለን። የማድሪድ ደርቢ ጨዋታ ይደረጋል። ከእሱ ጋር የተወሰነ መረጃ እንላለን። የዓለም ኮከቡን ሊዮኔል አንድሬስ ሜሴን የተመለከተ አጠር ያለን ጥንቅር ይዘናል። ከዛ ውጪ በጣም አነጋጋሪ ሀሳብ የሰጠው ዋይኒ ማርክ ሩኒ ነው። የአሁን ተከላካዮችን የወረፈበት መንገድ በጣም አነጋጋሪ ሆኗል። እናነሰዋለን። ሰፋ ያሉ የአውሮፓ መረጃዎችን ይዘናል። በእንግሊዝ ፕሪሜር ሊግ የመረጃ ሰዓታችን ላይ ትኩረት ሰተን ከምናያቸው ጉዳዮች ውስጥ አንደኛው ከትልቅ ክለቦች የቼልሲ ግባኝ የሌለውን ጉዳይ ነው። በርካቶች ጥያቄ ስጠይቁ ነበር። የቡድን ዜና እናነሳለን። ከጉዳት መልስ ባለፉት አስር ቀናት ውስጥ የነበረውን አንድ የተጫዋች ለውጥ እናነሳለን። በዚህ ሳምንትም ተጠባቂ ጨዋታ እንዳለበት ይታወቃል። ቼልሲ ተጨማሪ መረጃዎችን ለ ቸልሲ ደጋፊዎች ይዘናል። ከዛ ውጪ በሊቨርፑል የመረጃ ሰዓታችን ላይ ሰፋ ያለ ጥንቅር እናነሳለን። በቡድን ዜና በተለይም የሊቨርፑል ለየት ያለም ቁጥር ዘንድሮ በጣም አነጋጋሪነቱ እንደቀጠለ ነው። በቡድን ዜና ሳላ የሳምንቱ ሆኖ ጨዋታ አስመልክቶ ለየት ያለ ጥንቅር ይዘናል። ሰበር መረጃ ለአርሰናል ደጋፊዎች አሉን አለን። በርከት ያለ መረጃ ስናነሳ አንደኛው ትልቅ ሰበር መረጃ ነው ለአርሰናል እፎይታ የሚሰጥ ነው። ከቡድን ዜና ጋር በተያያዘ የአርቴታን መግለጫ ማድረስ ይኖርብናል። የቡድን ዜናም ይዘናል። የሳምንቱን ጨዋታ በአርሰናልም በኩል እናነሳለን። ዩናይትድም ቤት ሌላ ሰበር መረጃ ይዘናል። ዩናይትዶች ካይሴዶ ላይ የተሰራ አይነት ስህተት እንደማይደግሙ ትላንት አረጋግጠዋል። ከዛ ውጭ የዱቨና ሞር የታደሙበትን አንድ ሁነት እንነግራችኋለን። ሲያርሰበን ሮናልዶና ማንቸስተር ዩናይትድን ዳግም የሚያስተሳስር ወይም ዳግም የሚያገናኝ አንድ ጉዳይ ተፈጥሯል። ሁነቱን በዩናይትድ የመረጃ ሰዓት ነው ዳግም የምናንሳው። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየት ግን ሁልጊዜም አመስጋኞች መሆናችንን አስቀድመን አደረሰን። አንድ የሀገር ቤት ጉዳይ ስለያዝን እሱን በማስቀደም እንጀምር። የኢትዮጵያ ሴቶች ብሔራዊ ቡድን በ2016 የካፍ ሴቶች ዋንጫ ማጣሪያም ከታንዛኒያ ጋር ጥቅምት 12 እና 18 ለሚያደረጓቸው የመጨረሻ ዙር ወሳኝ ጨዋታዎች ዝግጅት አሰልጣኝ ዮሴፍ ገብረ ወልድ ከሀገር ውስጥ ክለቦች 31 ተጫዋች ጥሪ አስተላልፈዋል። በቀጣይም ከሀገር ውጭ ለሚጫወቱ ተጫዋቾች የፊፋ ኢንተርናሽናል ውድድር ህግን ባማከለ ወይም መመሪያ መሰረት እንግዲህ መመሪያው የሊግ ጨዋታዎች ሲቋረጡ ነው። ስለዚህ በዛ ሰዓት እንጠራለን ብለዋል። ስለሆነም በተጫዋቾች በኩል እስከ ዛሬ ሪፖርት እንዲያደርጉ ተነግሯቸዋል። ብሔራዊ ቡድኑ እንገኛለን አንገኘም በሚል ጉዳይ ላይ ነው። ለማንኛውም አሰልጣኝ ዮሴፍ ገብሬ ከሀገር ውስጥ 31 ተጫዋቾችን ጠርተዋል። ወደ ባህር ማዶ እንሻገር። አራት ክለቦችን እናንሳ። እነኚህ አራት ክለቦች ከፍራንስ ሊግ ውጭ ይገኛሉ። በስፔን ሪያል ማድሪድ፣ በእንግሊዝ ሊቨርፑል፣ በጣሊያን ናፖሊ፣ በጀርመን ባየር ሞኒክን እናገኛለን። እነኚህ አራት የአውሮፓ ክለቦች በአውሮፓ አምስቱ ታላላቅ ሊጎች ሁሉንም የሊግ ጨዋታዎቻቸውን ድል ያደረጉ ናቸው። የሚበዛው የሊቨርፑል የሪያል ማድሪድ ነው፣ እንደሚታውቀው በርከት ያለን ጨዋታ ስላደረጉ ግን ይህ አለመሸነፍ ብቻ ሳይሆን ሁሉንም ጨዋታ ማሸነፍ ነው የነ ቁጥሮች ለየት የት የሚያደርገው እንደ ሊቨርፑል ያለ ቡድን ደግሞ ጭራሽኑ በሁሉም ጨዋታ ሽንፈት የሚባል ነገር አልገጠመውም። በብዛት ደረጃም ካየን የአውሮፓ ሻምፒዮንስ ሊግን ጨምረን ማድሪድን በተመሳይ የአውሮፓ ሻምፒዮንስ ሊጉን አሸንፏል። እንዳጠቃላይ እነኚህ አራት ክለቦች ሽንፈት አልገጠማቸውም። በዋንጫ ደረጃ ብናይ ፕሪሚየር ሊጉን አሸናፊ ነበር አምና ሊቨርፑል። ባየር ሞኒክ ያምና የጀርመን ቡንደስ ሊግ አሸናፊ ነው። ናፖሊን በተመሳይ ምናልባት ሪያል ማድሪድ ነው ዘንድሮ ለዋንጫ እየተንደረደረ የሚገኘው ቀሪዎቹ ሶስቱ ክለቦች ግን አሸናፊዎቹ አምናም በመድረኩ የደመቁ ነበሩ። ሐኪሚ ዴምቤሌን እንግዲህ ከሽልማቱ በኋላ ምን አለው የሚለው መነጋገሪያ ነበረ። እሱም የባሊወንዶር አሸናፊ ስለሆንክ በጣም ደስ ብሎኛል፣ አሁን አንተ የባሊወንዶር አሸናፊ ነ በየቀኑ ሱፍህን ለብሰህ ነው ማየት የምፈልገው ብሎ ቀልዶበታል። የባሎንዶር ሽልማት ላይ ምናልባት ዘንድሮ ለየት የሚያደርገው ሁለተኛው የወጣው ላሚን ያማል የእንኳን ደስ ያለ መልእክት ማስተላለፉ ነበረ። በነገራችን ላይ ዴምቤሌ ምላሽ ሰጥቶታል። እጅግ በጣም እንደሚያመሰግነው ለእሱም የኮፓ ትሮፊን በማሸነፉና ለቀጣይ ስኬት መነሻ እንደሚሆነው ጠቅሶ ለአንተ የእግር ኳስ ዘመን ሁሉ መልካሙን እመኝልሃለሁ ደግሞ እንደሚሳካልም በእግር ኳስ ዓለም እርግጠኛ ነኝ ብሎ ለተጫዋቹ ምላሽ ሰጥቶታል። ከዚሁ ጋር አያይዘን ግን አንድ መረጃ እንጨምርላችሁ። የቦሩሲያ ዶርትመንድ ንብረት የነበረ ተጫዋች ነው። በነገራችን ላይ 2017 ላይ ከአሁኑ የሊቨርፑል አጥቂ ኢሳክ ጋር ሁለቱ በጥምረት የቦሩሲያ ዶርትመንድ ተጫዋች ነበሩ። የአሁኑ የባሊዮን ዶር አሸናፊ ኦስማነ ዴምቤሌ እና ሌላኛው ደግሞ የእንግሊዝ ፕሪሚየር ሊግ ሻምፒዮኑ ሊቨርፑል የፊት መስመር አጥቂ ኢሳክ። እና ቦሩሲያ ዶርትመንድ የአውሮፓ እግር ኳስ ላይ ከዋክብትን አፍርቶ ግን የማይጠቀምባቸው ቡድን እንደሆነ ማሳያ ነው። በእርግጥ እነ ብቻ ሁሉም በርካቶችን ማንሳት እንችላለን። ለአብነት ያክል የዛሬው የሲቲ ኢልካይ ጉንዶዋን አሁን እንሸጠውታል። በእርግጥ ለጋላታሳራይ እሱ ነበረ፣ ቦሩሲያ ዶርትመንድ ተጫዋች ነበር። እነ ሺንጂ ካግዋ የአሁኑ የባርሴሎና አጥቂ ሮቤርት ሌዋንዶውስኪ እያለን ብዙ መዘርዘር እንችላለን። ቦሩሲያ ዶርትመንድ በርካታ ከዋክብትን አፍርቷል፣ ግን ለአውሮፓ ትልቅ ክለቦች ነው የሸጣቸው። ከዚህ ውስጥ አንደኛው ኦስማነ ዴምቤሌ ማሳያ ነው። ሌላኛው ኢሳክንም እንደ ማሳያ መጠቀም እንችላለን። የዝውውር መስኮቱ ዝግ እንደሆነ ይታወቃል። ግን ስራዎች እየተሰሩ ነው። በነገራችን ላይ ይህም ያመጣውም ከቅርብ ጊዜ ወዲህ አንዳንድ የላቲን ሀገራትና በተለይም አሜሪካ ሜጀር ሊግ ሶከርን ጨምሮ ከዘውጪ ሳውዲ አረቢያ ሊግ ጫና እየፈጠረ ነው አውሮፓ ላይ እና ክለቦች በጊዜ ተጫዋቾችን በማሳመን ተጠምደዋል። ከወዲሁ እቅድ ያወጡት ባርሴሎናዎች ናቸው። የባርሴሎና ስፖርቲንግ ዳይሬክተር ዴኮ ቀጣይ ክረምት የፊት መስመር አጥቂና የመሃል ተከላካይ እንደሚያመጡ አረጋግጠዋል። አርጀንቲናው አጥቂ ዩሊያን አልቫሬዝ የባርሴሎና ፕሬዚዳንት ላፖርታ እንግዲህ የሚያለሙት አይነት ተጫዋች እንደሆነ ተረጋግጠዋል። ባርሴሎና ባለፈው አመት በርካታ ገቢ ያስቆጠረ የፊት መስመር ቢኖረውም የሌዋንዶስኪ እድሜ መግፋትን ተከትሎም እቅድ ውስጥ ገብቷል። የ37 ዓመቱ አጥቂ ሮበርት ሌዋንዶስኪ ውሉ ሲያበቃ ቀጣይ ክረምት ከባርሴሎና ጋር ይለያያል ተብሎ ይታሰባል። ሳውዲ መዳረሻ ይሆናል ተብሎ ነው የሚታሰበው። አልቫሬስ ካለው ግብ የማስቆጠር ክህሎት ባሻገር በተለያዩ አጥቂ ቦታዎች መሰለፍ የሚመቻሉ እና አልሃንሲ ፍሊክ ተጭኖ የመጫወት መንገድም ተስማሚ ተጫዋች መሆኑ እንዲወደስና የባርሴሎና ዕቅድ አካል እንዲሆን አድርጎታል። የባርሴሎና ተጫዋች አልቫሬዝ ባለፈው ዓመት ከእነሱ ጋር ሲጫወት ባሳየው እንቅስቃሴ በመደነቃቸው ክለቡ እንዲያስፈርመው እንደሚፈልጉ ሲገልጹም ነበረ። አትሌቲኮ ማድሪድ በዚህ ውድድር ዘመን እያደረገ የሚገኘው ደካማ አቋም ለባርሴሎና እንግዲህ ነገሩን ሊያግዝ ይችላለም ተብሏል። የተጫዋቹም መልቀቅ እርግጥ ሊሆን ይችላል እየተባለ ይገኛል። ተጨማሪ መረጃዎችን በጉዳዩ ላይ ተከታትለን የምናደርሳችሁም ይሆናል። ከባርሴሎና ጋር በተያያዘ ላሚን ያማል ከስብስብ ውጭ ተደርጓል በምሽቱ ጨዋታ ላይ የሚሆነበት ምክንያት ተጫዋቹ ወደ ልምምድ ቢመለስም ነገር ግን ከፊትነስ ጋር በተያዘ ነው። ለመሽ ጨዋታ ይደርሳል በሚለው ጉዳይ ላይም የተረጋገጠ ነገር የለም። ባርሴሎና ስብስቡን ይፋ ሲያደርግ ዋና ጋርሻ ግብ ጠባቂ ውስጥ ተካቷል። ሼዝኒና ና ኤደር አለር አሉ። ከዛ ውጪ በመከላከል ስፍራ ላይ ሮናልድ አራሆ፣ ኩባርሲ፣ ክሪስተንሰን፣ ጄራርድ ማርቲን፣ ኩንዴ፣ ኤሪክ ጆሪን ተካተዋል። ጆፍረን ተካተዋል። አማካዩ ላይ ፔድሪ፣ ካሴዶ፣ ኦሎሞ፣ ዲዮንግ በርናል እና ዴሮ ተካቷል። አጥቂ ስፍራ ላይ ፌራን ቶሬስ፣ ሮቤርት ሮበርት ሌዋንዶስኪ፣ ራፊኒ፣ ራሽፈርድ፣ ሩኒ ና ፈርናንዴስ ተካቷል። የላሚን ያማል ስም እንዳልተካተተበት እኛም አረጋግጠናል። ክርስቲያኖ ሮናልዶ በሪያል ማድሪድ የመጀመሪያ ላሊጋ አረባ ጨዋታ ላይ 37 ግብ ነበረው። ዚነዲን ያዚን ዚዳንን በተመሳይ እንደዚህ አይነት ግብ ነበረው፣ በአረባ ጨዋታ 37 ግብ። አሁን ኬሊያን ምባፔ በአረባ ጨዋታ 38ኛ ገቡ ላይ ደርሶ ከክርስቲያኖ ሮናልዶም ከዚዳንም በላይ ግቦችን አስቆጥሯል ማለት ነው። በአንድ ይልቃል። ከዚህ ጋር በተያዘ ምናልባት ጥያቄው የቁጥር ደረጃው እየተቀራረበ ነው። ምናልባት በመጀመሪያዎቹ አርባ ጨዋታ ካየን ግን ክርስቲያኖ ሮናልዶ በማድሪድ ጥሎት የሄደውን አሻራ መድገም ይችላል ወይ? ኬልያን መባፔ በቀጣይ ይጠበቃል። ግን ከሰሞኑ በርካታ ግብ አስቆጣሪነቱን እየተመለከተ እንገኛለን። ከዚህ ጋር በተያያዘ የአትሌቲኮ ማድሪዱ የፊት መስመር ተጫዋች ዩሊያና አልቫሬስ በቀጣይ ቡድናቸው 11 ሰዓት ከ15 ደቂቃ ሲል ለዕለተ ቅዳሜ ከሪያል ማድሪድ ጋር የሚያደርጉትን ጨዋታ እንደሚያሸንፉ ለደጋፊዎች መተማመኛ ሰጥቷል። ሪያል ማድሪድን እናሸንፋለን፣ ለጨዋታው ዝግጁ ነን ብሏል። ምሽት በነበረ ጨዋታ ላይ ሃትሪክ ሰርቱም የአትሌቲኮ ማድሪድን በሶስት ግቦቹ የሶስት ነጥብ ባለቤት እንዳደረገ ይታወቃል። ዩሊያን አልቫሬስ ቀጣይ ጉዟችን ደግሞ ሪያል ማድሪድን ማሸነፍ ነው፣ ለዚህ ዝግጁ ነን ብሏል። በትልቅ ደረጃ የሚጠበቅ ጨዋታ ነው። ኬሊያን መባፔ በሪያል ማድሪድ በኩል፣ ዩሊያን አልቫሬዝ በአትሌቲኮ ማድሪድ በኩል የማድሪድ ደርቤ ጨዋታ ላይ በትልቁ የምንጠብቃቸው ተጫዋቾች ናቸው። የፊታችን ቅዳሜ 11 ሰዓት ከ15 ደቂቃ ሲል የሚጀምር መርሃ ግብር ይሆናል። ስለ ሜሲ ተጨማሪ መረጃ እንንገራችሁ። በማለዳው በእርግጥ በስፋት አንስተነዋል። ሜሲን ኢንተር ማያሚ በቀጣይ ቀሪ አምስት ጨዋታዎች አሉት እንዳጠቃላይ ማለት ነው። በእርግጥ ቀሪ ጨዋታዎቹ ብዛት ሁለት ናቸው፣ ግን ደግሞ እንዳጠቃላይ በሊጉ አምስት ጨዋታ ነኝን ካሸነፈ አንደኝነትን ደረጃ ይዞ ያጠናቅቃል። ለዚህ ክሬዲቱ ያለምንም ጥርጥር ለሜሲ ይሰጠዋል። ከሜሲ ጋር በተያዘም ማሻራኖ ሊዮኔል ሜሲ በሕይወት ዘመኑ ያን ብዙ ጊዜ አድርጓል። ፍጹም ቅጣት ምቶችን ለሌላ ተጫዋች መስጠት አንድ ሰው ከሱ በላይ ጎል ማስቆጠር እንዳለበት ሲመለከት በዚህ መንገድ ለመርዳት ይሞክራል። ለእኔ በጣም ጥሩ ነው፣ የቡድን መንፈሱን ያጠናክራል ብሏለ የኢንተር ማያሚው አሰልጣኝ ሃቬር ማሻራ ነው። ሜሲ ፔናሊቲውን ለሊዊስ ዋሬዝ ሰጠ እንጂ በጨዋታው ሃትሪክ መስራት ይችል ነበርም፣ ምክንያቱም ሁለት የጨዋታ ግቦችን አስቆጥሮ ስለነበረ ማለት ነው። የሜሲ አስደናቂ ብቃት አሁንም እንደቀጠለ ነው። ምናልባት በቁጥር ከገለጽ ነው ሊዮኔል ሜሲ ከኒውዮርክ ሲቲ ጋር በነበረ ጨዋታ ሁለት ጎሎች፣ አንድ አሲስት፣ አምስት ሙከራ፣ ሶስት ድሪብል፣ ሁለቱ ተሳክቷል፣ አምስት ቁልፍ ኳስ አቀበለ፣ ሶስት ረጃጅም ኳሶችን በስኬት አቀብሏል፣ ሁለት ክሬስ ክሮስ አድርጓል ድፍን አስር ሬቲንግን የተሰጠው። እንመለሳለን። ከዚህ ሬቲንግ ጋር በተያዘ የሊዮኔል አንድሬስ ሜሲ ብቃት ግን አሁንም በጣም አነጋጋሪነቱ ቀጥሏል። ምናልባት አንድ ተጨማሪ መረጃ እናንሻ፣ ሊዮኔል ሜሲ ለክለቡና ለሀገሩ ባደረጋቸው ያለፉት 15 ጨዋታ 26ኛ የገባ አስተዋጽኦ ላይ ደርሷል። ኦልሞስት በጨዋታ ለአንድ የቀረበ እንደማለት ነው። ሊዮኔል ሜሲ 900 ጎሎች ላይ ለመድረስ 16 ጎሎች፣ 400 አሲስቶች ላይ ለመድረስ 7 አሲስቶች ይቀሩታል። በሶፋ ስኮር አስር ሬቲንግ ከተሰጣቸው ተጫዋቾች ውስጥ ቅድሚያውን የሚወስደውን በነገራችን ላይ ሊዮኔል አንድሬስ ሜሲ ነው። ሀምሳ ጊዜ በሶፋ ስኮር አስር ሬቲንግ ተሰጥቶታል። ኔማር እና የሜጀር ሊግ ሶከር ተጫዋች ነው። አስር ተሰጥቷቸዋል። ከዚህ በፊት 18 18፣ እንደዚሁም ኬሊያን ባፔ 17 ጊዜ፣ ሮናልዶ 13 ጊዜ፣ ሀሪኬን 13 ጊዜ አስር ሬቲንግ ተሰጥቷቸዋል። ሜሲ ግን 50 ጊዜ በሶፋ ስኮር ከፍተኛ ሬቲንግ የተሰጠውም ተጫዋች ነው። ዋይኔ ማርክ ሩኒ ትላንት ብዙ ሀሳቦችን አጋርቷል። አንደኛው ተከላካዮችን የወረፈበት ነው። የቀድሞ እንግሊዝ ተጫዋች ዋይኔ ሩኒ በአሁኑ ሰዓት እንደ ቀደመው ጊዜ ጠንካራ ተከላካዮች አለማስተዋሉ ነ ተናግሯል። በአሁኑ ሰዓት እግር ኳስ ተጫዋች በሆን ኖሮ ድሮ ካስቆጠርኩት ጎል የበለጠ ግቦችን መስቆጠር እችል ነበር ብሏል። ዋይኔ ማርክ ሩኒ አሁን ያሉ ተከላካዮች እንዴት መከላከል እንዳለባቸው አያውቁም የሚለው ዋይኔ ሩኒ የአሁን ተከላካዮች በጣም ቀላል ናቸው ብሏል። ምናልባት አሁን እየተጫወቱ ያሉ ተጫዋቾች ሀሳቡን ደግሞ ቢሰጡበት ሞር የተሻለ ይሆን ነበረ ግን እንደ ተመልካች እንደ እግር ኳስ አፍቃሪና አሁን እንደምትደግፏቸው ክለቦች አንጻር የማይታችሁት የሩኒ ሀሳብ በትክክለኝነት ደረጃ እንዴት ትገልጹታላችሁ? እናንተ ተከላካዮች በፍጹም የአሁኖቹ እንደኛ ዘመኖቹ ተከላካይ ጠንካራ አይደሉም። እንደውም አሁን የአሁን ተጫዋች በሆን ኖሮ ያኔ ካስቆጠርኳቸውም ግቦች በላይ አስቆጥራለሁ ብሏል። ከዚህ ጋር በተያዘ ምናልባት የማለዳው መረጃችን ላይ ለማስተው ሲያክል ራፊኒያ አምስተኛ መውጣቱ ቀልድ ነው አንደኝነት ይገባው ነበርም ጭራሽ የቪታኒያ ሶስተኛ የሚያስደንቆኛል ካለ በኋላ ሮናልዶን የምጠላው ከመሰላችሁ ተሳስታችኋል። ሜሲን መውደዴ ሮናልዶን እጠላዋለሁ ማለት አይደለም ብሏል። ከሲቲ ጋር በተያዘ ሲቲ በርካታ ተጫዋቾችን በጉዳት ያጣ ክለብ ነው። ምንም ጥያቄ የለውም። በዚህ ጉዳይ ላይ ፔፕ ጋርዲዮላ አርሰናል ያንን አይነት የጨዋታ ስታይል ይዘው ለመግባታቸውም እንደ አንድ ምክንያት ብዙ ዘርዝሯል። እንደ አንድ ምክንያት ግን ጉዳትን እንሸተው ነበረ። የማይሰርሲቲ የፊት መሰር ተጫዋች ሪያን ሼርኪ በጭን ጉዳት ምክንያት ለሳምንታት ከሜዳ ርቆ እንደሚገኝ ይታወቃል። ፈረንሳይ የፊት መሰር ተጫዋች ሪያን ሼርኪ አሁን ላይ ካጋጠመው የጭን ጉዳት ማገገሙን ሌኪፕ አረጋግጧል። ተጫዋቹ በሳምንቱ መጀመሪያም የኤምአራይ ምርመራ አድርጎ ከጉዳቱ እንዳገገመ መታወቁ ተዘግቧል። ይህንም ተከትሎ ሪያን ሼርኪ ከአንድ ሳምንት በኋላ ወደ ሜዳ ይመለሳል ተብሎ ይጠበቃል። ምናልባት ሪያን ሼርኪ በሲቲ ቤት በጅማሩ ደረጃ ካየ ነው በጣም አስደናቂ ተጫዋች ነበረ። ከዛም ውጪ ሪያነ ሸርኪ በሲቲ ሲፈርም ለተመልካቾች ቃል የገባው ነገር ነበረ። እኔ ኳስዝ ሁሉም ቆመ ያጨበጨበለ ብሎ ነበረ። ግን በጉዳት ምክንያት ስንብዛም አላየ ነውም። ግን አሁን ጥሩ ዜና ለሲቲ ከጉዳት መመለሱ ነው። የቼልሲ ቅጣት በነገራችን ላይ ይግባኝ የለውም። ብዙዎች ሲጠይቁን ነበረ። ቼልሲ መቀጣቱን በማለዳው መረጃችን ነግረናችሁ ነበረ። በሀሳብ መስጫ ሳጥናችን ላይ የቼልሲ ደጋፊዎች ካመጡ ጥያቄ አንደኛው ይግባኝን ነበር፣ ግን ይግባኝ የለውም። የምዕራብ ለንደኑ ክለብ ቼልሲ ቅዳሜ በኦልድ ትራፎርድ በዩናይትድ ጨዋታ ላይ ሲሸነፉ ባሳዩት የባህሪ ምክንያት ቅጣቱ የጸና ነው። አሰልጣኝ ዞ ማሬስካን ጨምሮ እንደሚታውቀው በምሽቱ ጨዋታ በፒተር ባንክ ስድስት የማስጠንቀቂያ ካርድ ተመዝግቦባቸዋል። በተጨማሪም ግብ ጠባቂው ሮበርት ሳንቼዝ ቀይ ካርድ አለው። በዚህ ምክንያት ነው የእንግሊዝ እግር ኳስ ማህበር ቼልሲን 25 ሺህ ፓውንድ ቅጣት የጣለበት። ስለዚህ ቅጣቱ የጸና ይሆናል፣ ቼልሲ ይቀጣል ማለት ነው። የዲሲፕሊን ችግር ግን በማለዳው መረጃችን አንስተ ነው ነበር። ለምንድን ነው ቼልሲ በየአመቱ እንደዚህ አይነት የዲሲፕሊን ቅጣቶችን ያስተናግዳል? እና ችግሩ የአሰልጣኝ የማኔጅመንት ችግር ወይንስ በጨዋታ ላይ ቼልሲ የሚገጥሙት ዳኞች ለእንደዚህ አይነት ነገር ቸልሲን ስለሚዳረጉት ነው ብላችሁ ታስባላችሁ? መልከታችሁን ቸልሲያን አድርሶን ለቸልሲ ጥሩ የሚባለው ዜና ፎፋና ከጉዳት ከተመለሰ በኋላም በጣም ጥሩ ነገሮችን እያሳየ ነው። ከብሬንትፎርድ ጋር 45 ደቂቃ ተጫውቱት ከባየርን ጋር አልተጫወተም። በማንቸስተር ዩናይትድ ጨዋታ 64 ደቂቃ ተጫውቷል። ከሊንከን ጋር ዘጠና ደቂቃ ተጫውቷል። አመቱን ሙሉ በጉዳት ለሚቸገር ተጫዋች በጣም ጥሩ የሚባል ጅማሮ ነው። በቼልሲ በኩል በቀጣይነት የስኳድ ዴፕዝ ለማስፋት በጣም ይጠቅማቸዋል። ቸልሲ እንደሚታወቀው በሁሉም መድረክ እየተሳተፈ ነው። የካራቦ ካፕ ቀጣይ ዙር ተቀላቅሏል። ኤፍ ኤ ካፕ አለ፣ ፕሪሚየር ሊግ አለበት። በአውሮፓ ሻምፒዮንስ ሊግ ተሳታፊ ቡድን የመጀመሪያ ጨዋታውን ከሙኒክ ከተሸነፈ በኋላ ሰባት ተጫዋቶች እጁ ላይ ቀርተውታል። ማሬስካ እንጠቀመዋለን ብለዋል። ለዛ ደግሞ የስኳድ ዴብዝ ጥራት በጣም ያስፈልጋልና ፎፋና ከጉዳቱ ተመልሷል። ለቡድኑ ይሄ በጣም ጥሩ የሚባለው ዜና ነው። ከሊቨርፑል ጋር በተያዘ ሊቨርፑል፣ በነገራችን ላይ በፕሪሚየር ሊጉ ብዙ የሚወራበት ነገር ከሰማንያ ደቂቃ በኋላ እያስቆጠረ የሚያሸንፈው ነገር ነው። ሌላ አንድ ያልታየ ቁጥርም አለው። ሊቨርፑል በዚህ ሲዝን ከየትኛውም የፕሪሚየር ሊግ ቡድን የበለጠ ግብ አለው 11 ነው። ግን በጣም አስገራሚ ነገር በግቡ ጥራት ያለውን ሙከራ በማድረግ ወይም ግብ ሊሆኑ የሚችሉ በትክክል የሞከሯቸው ሙከራዎች ድምር 7.73 ነው። ተጨማሪ ከሶስት በላይ ግቦችን አግኝተዋል ማለት ነው። ከምንም ሊቨርፑል በግብ ቁጥር ብዛት አንደኛ ቢገኝም በፕሪሚየር ሊጉ ላይ ግን ግብ ሊሆኑ የሚችሉ ሙከራዎችን በመሞከር ስድስተኛ ደረጃ ላይ የተቀመጠ ነው። ይህ ማለት ብዙ ጎል ይሆናሉ ተብሎ ያልተጠበቁ ሙከራዎችን ግብ ያደረገ ቡድን በፕሪሚየር ሊጉ ብንፈልግ ሊቨርፑል ነው። በዚህ ረገድ ሊቨርፑል ሌላ በጣም አስገራሚ ቁጥር ያለው ቡድን ነው የአርኔ ሽሎት ቡድን ዘንድሮም ለፕሪሚየር ሊግ እየተጠበቀ ነው እንዳልኳችሁ በአውሮፓ አምስት ታላላቅ ሊጎች ከአራቱ ክለብ ሊቨርፑል አንዱ ነው ሁሉንም የሊግ ጨዋታዎች በድል የተወጣ እንደዚህ አይነት መንገድ በጀመረበት የመጨረሻ ዓመቱ 2019 ላይ የፕሪሚየር ሊግ ባለክብር እንደነበረ እናስታውሳለን ከአምና የውድድር ዓመት ጀምሮ በአጠቃላይ 2024/25 እና ዘንድሮን ጨምሮ ማለት ነው በግራ ክንፍ አጥቂዎች በርካታ ትልልቅ የግብ እድሎችን በመፍጠር በኦሊሴ ብቻ ይበለጣል። ሳላ ኦሊሴ 33 አለው። የሞኒኩ ሳላ ሁለተኛ ደረጃ ላይ ተቀምጧል በ30 ራፊኒያ በተመሳሳይ 30 አለው። ላሚኒያ ማ29 ያለው ኮልፓለመር 24 አለው። ሳላ እድሜው ገፍቷል፣ ምንም ጥያቄ የለውም። በዚህ ውስጥ ከሌሎቹ አንጻር ካየነው ሳላም በእድሜ ትልቁ ተጫዋች ነው። የሳላ የሁለት ዓመት የሊቨርፑል ኮንትራት ማደስ ሚን ያህል አስፈላጊ እንደሆነ የዚህ ዓመት ጅማሮን ማየት ብቻ በቂ ነው። በቡድን ውስጥ ቁልፍ ሚናም እየተወጣ ይገኛል። የዘንድሮ ህልሙም የፕሪምየር ሊጎን ዋንጫና የአውሮፓ ሻምፒዮንስ ሊጎን ዋንጫን ከሊቨርፑል ጋር ማንሳት ነው ብሏል። ከሰምኑ የባሎንዶር ደረጃውን በተመለከተም ክለቡ ሊቨርፑል ደስተኛ እንዳልነበረ ይታወቃል። ከሊቨርፑል ጋር በተያያዘ ከክሪስታል ፓላስ ጋር ወሳኝ ጨዋታ ይጠብቀዋል። ክሪስታል ፓላስን ሊቨርፑል ሲገጥም በዋና ዳኝነት ክሪስ ካቫና፣ ረዳት ዳኞች ዳን ኩክ እና ዳም ኑን፣ አራተኛ ዳኛ ሳም አሊሰን፣ ቫር ማት ዶሄ፣ ረዳት ቫር ኮስታኒያን ሃት ዚዳኪስ ተመርጠዋል። ስለዚህ ክሪስ ካቫና ይመሩታል ማለት ነው። ምናልባት የሊቨርፑል ደጋፊዎች በፕሪሚየር ሊጉ ዳኞች ላይ ብዙ ቅሬታ ከሚያነሱ ክለቦች ውስጥ ይጠቀሳል። ስለዚህ የዚህ ሳምንት ጨዋታቸው እንደመሳቸው የሚመሩት ነው የሚሆነው ሊቨርፑል ለመጨረሻ ጊዜ አምስት የፕሪሚየር ሊግ ዋንጫን ከአምስት የፕሪሚየር ሊግ ጨዋታን አድርጉ በአምስት ነጥብ ልዩነት መምራት ሲጀምር በውድድር ዓመቱ መጨረሻ ተከታዩን በ18 ነጥብ በመብለጥ 99 ነጥብ ሰብስቦ ሻምፒዮን የሆነበትን አመት በተለይም ሲቲን ነው ያኔ በዚህን ያክል ርቀት በልጦት የነበረው የሆነበት አመት ነበረ። ዘንድሮስ ይታያል። በጣም ወሳኝ ጨዋታ ግን በሳምንቱ መጨረሻ ይጠበቃቸዋል። ምናልባት ከሊቨርፑል ጋር በተያዘ በውሰት የጣሊያኑን ክለብ ሮማን የተቀላቀለው ኮስታ ሲሚካስ በዩሮፕ ሊግ ጨዋታ ሁለት ለአንድ ሲያሸንፉ አንድ ድንቅ አሲስ ማድረግ ችሏል። ስለዚህ በውሰት የተሰጠው ተጫዋቹ ስራውን ጀምሯል ማለት ነው፣ የሊቨርፑሉ ተጫዋች። ሌላ አንድ መረጃ እናክል፣ የሊቨርፑል የቀድሞ አሰልጣኝ ክሎፕ የእኔ ህልም የአለም ምርጥ አሰልጣኝ መሆን ሳይሆን የዓለማችን ምርጡን ቡድን ማሰልጠን ነው ብለዋል። እንደሚታወቀው እሳቸው ሊቨርፑልን ማሰልጠን በህይወት ዘመናቸው ካደረጉት ነገር ሁሉም በጣም የሚያስደስታቸውና የሚኮሩበት እንደሆነ ተናግሯል። በዚህም እንግዲህ እኔ የምንጊዜም በአሰልጣኝነት ታሪክ ውስጥ ይሄ ገናና አሰልጣኝ ወይም ታሪካዊ ምርጥ አሰልጣኝ ከመሆን ይልቅ ምርጥ ቡድን ማሰልጠን ነበር እና ህልሜ ያም ተሳክቷል ብለዋል። ሰበር ዜና ለአርሰናል ደጋፊዎች ፈረንሳዊ የተከላካይ ስፍራ ተጫዋች ዊሊያም ሻሊባ በአርሰናል ቤት ውሉን ለማራዘም ከስምነት መድረሱ ተረጋግጧል። ምናልባት የዋናው የዩቲዩብ ገጻችን ላይ ማለዳ ስፖርት ጥንቅር የተከታተሉ የአርሰናል ደጋፊዎች እዚህ መረጃ ላይ ሪያል ማድሪድ ስጋት ገብቷቸዋል ሊፈርም ይችላል የሚል ብለን ዜና ነግረናችሁ ነበረ። አሁን በደቂቃዎች ያንን ዜናችንን የሚያረጋግጥ ነገር አግኝተናል። እሱም ከሪያል ማድሪድ ጋር ስሙ ሲያዝ የነበረው ዊሊያም ሻሊባ በአርሰናል ቤት ለመቀጠል ፍቃደኝነቱን ዛሬ ሰጥቷል። በውሉ መጨረሻ ዓመት በውሉ የመጨረሻ ዓመት የሚገኘው ዊልያም ሳሊባ የሚቀጥሉት ቀናት ውሉን ያራዝማል እስከ 2030 ይላሉ በርከት ያሉ ምንጮች። በአርሰናል የሚያቆየውን ውል ይፈርማል ነው እየተባለ የሚገኘው ስለዚህ ለአርሰናል ለገፈች እፎይታ ነው ይሄ ምንም ጥርጥር የለውም በቡድን ውስጥ እንደ ቁልፍ ተጫዋቻቸው ከሚያዩ ተጫዋች ውስጥ አንደኛው ነው ለማንኛውም ዊሊያም ሳሊባ ኮንትራቱን እንደሚያራዝም ዴቪድ ኦርኔስቴ ዘ አትሌቲክ ፋብሪዚዮ ሮማኖ ቢቢሲ ስካይ ስፖርትን ጨምሮ ትልልቅ የስፖርት አለም ሚዲያዎች በሰበር አረጋግጦታል አርሰናል በኦፊሻል ገጹ መስማማቱን አረጋግጧል ስለዚህ አሁን አንድ ሰው ብቻ ቀርቷቸዋል እሱም ቡካዮ ሳካ ነው የቡካዮ ሳካስ ብዙም የቸገር አይደለም እየተባለ ነው። የሳሊባ ነበር ብዙ የሰጉበት በዛሬው ዕለት ከስምነት ደርሷል። ቡካዮ ሳካን በዚሁ ለአርሰናል ደጋፊዎች እንንገርም። በርከት ያሉ አርሰናል ደጋፊዎች ብዙ ያልወደዱት የሳካን መሰለፍ ነበረ። በካራቦ ካፕ ጨዋታ የቀድሞ ሌጀንዶችም ደቂቃ ማግኘት ቢኖርበትም ከሚጀምር ይልቅ የመጨረሻዎቹ ደቂቃ ላይ ቢጫወት የተሻለ ነበር። ምክንያቱም ጎል እስካልተቆጠረ ድረስ ወይም ቡድኑ አሸናፊ የሚሆንባቸውን ግቦች እስካላገኘ ድረስ ጨዋታው ጫና ውስጥ ስለሚወድቅ፣ ሞር ተቀይሮ ቢገባ የተሻለ ነው የሚል። የግል መልካታቸውን በርካቶ ሲያጋሩ ነበረ። ያው በጨዋታው ላይ 58ኛው ደቂቃ የተሰራበት ጥፋት ነው ለስጋት የዳርጓቸው የነበረው ማይክል አርቴታ ምንም አይነት ጉዳት አላስተናገደም በጣም ደና ነው ብለዋል። ስለዚህ በኒካስል ጨዋታ ላይ አትጠራጠሩ፣ ለአርሰናል ለገፊዎች ያለምንም ስጋት ሳካ በጨዋታው ላይ ይገኛል ብለዋል። ያው የኑኖ ማዱክ ያለመኖር ደግሞ ሌላ ስጋት የፈጠረው ነገር ነበረ። አርሰናል በሳምንቱ መጨረሻ ሁድ 12 ሳካ ሲል በፕሪሚየር ሊግ መርሃ ግብር ኒካስል ዩናይትድን ያውም ሴንት ጀምስ ፓርክ ስቴዲየም ድረስ ሄዶ ነው የሚገጥመው። እዛ ሜዳ ላይ ሄዶ ደግሞ አርሰናል ኒካስልን መግጠም ፈተና ነው፣ ይሄ ምንም ጥርጥር የለውም። ባለፉት ጥቂት ጨዋታ በኒካስል የበላይነት እንደተወሰደበት ይታወቃል። በሶስት ጨዋታ ራሱ ግብ አላስቆጠረበትም ነበር። አርሰናል አዲሱ ፈራሚ ብሪቼ ይዜ ወደ ስራው መጥቷል። ይዜ አርሰናል ከመጣ በኋላ በአራት ጨዋታ ያለውን የግብ አስተዋጽኦ ብናይ ኖቲንግሃም ፎረስት ላይ አሲስት፣ ሲቲ ላይ አሲስት፣ ፖርት ቬል ላይ ጎል አስቆጥሯል። እንደ አጠቃላይ ደግሞ በዚህ ተጫዋች በኩል የተሰጡ ሬቶችን ብናይ ለአበነት ያከለ በፎረስት ጨዋታ 85 ሬቲንግ ተሰቶታል። በቢልባኦ ጨዋታ ላይ 71፣ በሲቲ ጨዋታ ላይ 71፣ በፖርት ቫሌ ጨዋታ ላይ ወደ 77 ሬቲንግ ተሰቶታል። በቢልባኦ ጨዋታ ላይ ግብ አስተዋጽኦ የሌለው ስለዚህ፣ ፖርት ቬሌ ግብ፣ ሲቲ ላይ አሲስት፣ ከዛ ውጭ ደግሞ በፎረስትም ላይ አሲስት ነበረው። ጥሩ ጅማሮ ይመስላል። ለማይክል አርቴታ የምፈልገው ይሄንን ነበር ከተጫዋቹም ማለታቸው ይታወቃል። አርሰናል ከኒውካስል ዩናይትድ ጋር እሁድ ምሽት 12 ሰዓት ከ30 የሚያደርጉት የፕሪሚየር ሊግ ጨዋታም ከአሁኑ በትልቁ ይጠበቃል። ጨዋታው ለአርሰናል በተለይም ከመሪው ሊቨርፑል ጋር ያለውን ርቀት ለማጥበብ በጣም ወሳኝነት አለው። ምናልባት ሊቨርፑል እያሸነፈን ቢቀጥል ከስር ከስር ለመከተል በጣም አስፈላጊ ነው። እነኝህን ነጥቦች ከአሁኑ መሰብሰብ በተለይም የፕሪሚየር ሊግ የመጀመሪያ ሳምንት ላይ የሚገኙ ነጥቦች በጣም ወሳኝነት አላቸው። ከዚህ ጋር በተያያዘ ታዲያ ይህንን ጨዋታ የሚመሩትን ማሊቤተር ተሰይመዋል። ጀረድ ጊውሌት አርሰናል ከኒካስል ዩናይትድ የሚያደርጉትን የሴንት ጄምስ ፓርክ ስቴዲየም ጨዋታ ሲመሩት በቫር ዳኝነት ዳረን ኢንግላንድ ጨዋታውን እንዲመሩት ኤፌው ወስኗል። ስለዚህ የሁዱን ጨዋታ ጀረድ ጊውሌት በመሃል ሜዳ ዳኝነት ይመሩታል። ማይሰር ዩናይትድ የካይሴዶን ስህተት እንደማይደግም አረጋግጧል። የ17 ዓመቱን ኮሎምቢያዊ ተስፈኛ ክርስቲያን ኦርዚኮን ለማስፈረም ሙሉ በሙሉ ከስምነት ደርሷል። ተጫዋቹ በቀጣይ ዕድሜው 18 ሲሞላም ክለቡን የሚቀላቀል ሲሆን ዩናይትድ ከክለቡ ፎርቴሌዛ ጋር በስምምነት መድረሳቸውን ቤን ጃኮብስ ማረጋገጫ ሰጥቷል። ይሄ ለዩናይትድ ጥሩ የሚባለው ዜና ነው። ዩናይትድ ሰዎች ከዚህ ቀደም ካይሴዶን ፈልገው እንዳጡት ይታወቃል። እናም ይህን ስህተት አልሰሩም። ከወዲሁ ተጫዋቹን እምቅ ችሎታ ካዩ በኋላ ወደ ቡድኑ ለማምጣት ከስምነት ደርሰዋል። ስለዚህ ማንቸስተር ዩናይትድ ቀጣይ ይህን ተጫዋች 18 ዓመት ሲሞለው ያገኘዋል ማለት ነው። ለፕሮጀክት 150 ወይም ለ2028 የፕሪሚየር ሊግ ዋንጫም አካል እንዲሆን ከሚፈልጉት ተጫዋችም ነው ተብሏል። በማንቸስተር ዩናይትድ በኩል ሩበን አሞሪ የሚታደሙባቸው ጨዋታዎች በስተዋል። ለአብነት ያክል ማንቸስተር ዩናይትድ ከአንድ ዓመት በታች ቡድን ከአትሌቲኮ ቢልባዋቸው ጋር ጨዋታውን አከናውኖ ነበረ። በአውሮፓ ሻምፒዮንስ ሊግ ጨዋታው የማንቸስተር ዩናይትድ ወጣት ቡድን አንድ ለዜሮ 0 ከመምራት ተነስተው ከኋላ ባስቆጠሯቸው ሁለት ግቦች ታግዘው ጨዋታው ሁለት ለአንድ በሆነ ውጤት አሸንፏል። በዚህ ጨዋታ ላይም የዋናው ቡድን አሰልጣኝ የነበሩት የሆኑት ሩበን አሞሪ እና ስታፍ አባላቱ ይህን ጨዋታ ተገኝተው ታደመውታል በጨዋታው ላይ ጋብርኤል ቢያንኬሪ ድንቅ አቋም ያሳየ ሲሆን ዘጠና ሦስተኛው ደቂቃ ላይ የማሸነፊያውን ገቢ ያስቆጠረ እሱ ነበር ምናልባት የዩናይትድ ደጋፊዎች በእርግጠኝነት እኛን አይረሱንም በዚህ ተጫዋች ዙሪያ ጋብርኤል ቢያንኬሪ የሚለውን ስም እንዳትረሱት ብለናችሁ ነበር አምና ከሲዝኑ ሲዝኑ የታዳጊዎች ሲዝን ጅማሮ ጀምሮ ዘንድሮም ያው ብቃቱ ቀጥሏል በእርግጠኝነት በሩበን አሞሪ ቡድን ውስጥ በቅርቡ ከምናያቸው ተጫዋች ውስጥ ጋብርኤል ቢያንኬሪ የሚጠቀሰው ተጫዋች ነው የዩናይትድ ሌጀንድ ክርስቲያኖ ሮናልዶ እና ማንቸስተር ዩናይትድ ዳግም በአንድ መድረክ ይገናኛሉ። መድረኩ ግን እግር ኳስ አደለም። በአሁኑ በዓለማችን ላይ የሚገኙ ታዋቂና ተጽዕኖ ፈጣሪ ሰዎች በተጠሩበት በዚህ ሊስቱ ላይም በማንቸስተር ዩናይትድ ቤት እያለ አብረት የተጫወቱ ተጫዋቾች በሙሉ ጥሪ የተደረገላቸው እና ልክ እንደ አባቱ የሚመለከታቸው ሰር አሌክሳንደር ቻክማን ፈርጉሰን እንዲታደሙ የተወሰነበት የፖርቱጋሉ ጠቅላይ ሚኒስትር ወይም ፕሬዚዳንት የተጋበዙበት በተለይም ክርስቲያኖ ትልቅ ቁርሾ ያለባቸው ድሬክና ኬንድሪክን በተጨማሪ ካቢብና ማክሪን መጠራቱ ትኩረት የሳበበት እውነት ነው። ዩናይትድን የሚያገናኘው ይሄም እውነት ክርስቲያኖ ሮናልዶ ያለው ከፍቅረኛው ጆርጂና ሮድሪጌዝ ጋር በቅርቡ ለሚያደርጉት ደማቅ ሰርግ የዩናይትድ አብዛኛው ተጫዋቾች የሰራ አሌክሳንደር ቻክመንን ፈርጉሰንን ጨምሮ እንደሚገኙ ተረጋግጧል፣ ማለት ነው። ክርስቲያኖ ሮናልዶ በቅርቡ ሰርጉን እንደሚያደርግ ይታወቃል። የሰዓቱ መረጃችን ይህን ይመስላል። በቀጣይ መረጃ ግን በርካታ ያሉ ተጨማሪ ጥንቅሮችን ይዘን ነው የምንመጣው። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን ላጋራችሁን ከልብ ከልብ እናመሰግናለን። በዚኛውም ቻናላችን፣ በዋናውም ቻናላችን በተከታታይ መረጃዎችን ለእናንተ ውድ አድማጮቻችን ማድረሳችን ዘወትር እንቀጥላለን። ቤተሰብ መሆን ግን እንዳይረሳ፣ ከወደዳችሁ ላይክ አድርጉ። እናብቃ እዚጋ።